የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ መንግስታቸውን በሚቃወም ትዕይንተ ህዝብ ላይ እንዲሳተፉ ግብዣ አቀረበላቸው። ግብዣውን የያዘ ደብዳቤ ለጠቅላይ ሚኒስትሩ መላኩም ታውቋል። ዝርዝሩ ተዘጋጅቷል። በኢትዮጵያ ባለፉት 15 ቀናት ውስጥ ከ32 በላይ ፖለቲካዊ ግጭቶች መከሰታቸው ተሰማ። የፌደራል ፖሊስ ዋና ኮሚሽነር ደግሞ ኢትዮጵያ ከአፍሪካ ሰላማዊ ሀገር ሆናለች፣ አዲስ አበባ ደግሞ ከኒውዮርክም ከብራስልስም ከለንደንም በላይ ሰላማዊ ናት ሲሉ ተሰምቷል። የምታደምጡት ይሆናል። ህወሀት በትግራይ ህዝብ ዘንድ በብልጽግናው መንግስት ምክንያት ስጋት አንዣቧል አለም የአዲስ አበባው አገዛዝ ሸቀጥ እና ነዳጅ እንደዚሁም ቱሪስትን ወደ ትግራይ እንዳይሄድ ማድረጉንም ኮንኗል ተጨማሪውን ይዘናል የብልጽግናው ፕሬዝደንት አብይ አህመድ ከጀርመን መራሄ መንግስት ጋር ለመወያየት ያቀረቡት ጥያቄ ውድቅ እንደተደረገባቸው ታወቀም። ጠቅላይ ሚኒስትሩ ከጀርመን መንግስት ጋር ለመገናኘት ያቀረቡት ጥያቄ ውድቅ ቢደረግባቸውም ወደ አውሮፓ በተጓዙበት ወቅት በበርሊን ውስጥ በተካሄደም አንድ የወንጌላውያን ስብሰባ ላይ ንግግር ማድረጋቸው ግን ተሰምቷል። የንግግራቸውን ይዘት ትሰማላችሁ። በኤርትራ መንግስት ላይ ጠንካራ ውሳኔ እንዲተላለፍ ዓለም አቀፍ ጥያቄ ቀረበም። የፕሬዝደንት ኢሳያስ አፈወርቂ አስተዳደር ላይ ይህ ጥያቄ የቀረበው ለተባበሩት መንግስታት ድርጅት ነው። ሌላኛው መረጃችን ነው። እስራኤል በኃይል በያዘችው የፍልስጤም ግዛት ዌስት ባንክ በ10 አመታት ውስጥ ታላቅ የተባለውን ሰፈራ እያስፋፋች መሆኑን አሳወቀች። የእስራኤል ሚኒስትሮች ሃያ ሁለት አዳዲስ የአይሁድ ሰፈራዎች እንዲመሰረቱ አጽድቀናል ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። በኢትዮጵያ ባለፉት 15 ቀናት ውስጥ ከ32 በላይ ፖለቲካዊ ግጭቶች መከሰታቸው ተነገረም። የፌዴራል ፖሊስ ዋና ኮሚሽነር ደግሞ ኢትዮጵያ ከአፍሪካ ሰላማዊ ሀገር ሆናለች፣ አዲስ አበባ ደግሞ ከብራሰልስም ከኒውዮርክም ከለንደን በላይ ሰላማዊና ሲሉ ተናግሯል። የኢትዮጵያን የግጭት ሁኔታዎችን የሚከታተለው ኢትዮጵያን ፒስ ኦብዘርቫቶሪም ባለፉት 15 ቀናት ውስጥ 32 ፖለቲካዊ ግጭቶች መከሰታቸውን መመዝገቡን አሳውቋል። ከነዚህ ግጭቶች መካከል አንዱ በሰላማዊ ሰዎች ላይ ያነጣጠሩ ስለመሆናቸውም ገልጿል። ከነዚህ መካከል በመንግስትና በፋኖ ኃይሎች መካከል አስራ ሁለት ትላልቅ ውጊያዎች መመዝገባቸውን አንስቶም በቀዳሚነት የተከሰቱት ደግሞ ምዕራብ ጎጃም አካባቢ እንደነበሩ ነው የጠቀሰው። ይህ ተቋም ያልመዘገባቸው ግጭቶችና ጥቃቶች ደግሞ በየአካባቢው ተፈጽመዋል። ለምሳሌ ከሶስት ቀናት በፊት በቤንሻንጉል ጉሙዝ ክልል ካማሽ ዞን በተፈጸመ ጥቃት ስድስት ሕጻናትን ጨምሮ ቢያንስ 16 ሰዎች መገደላቸውና ሰዎች ደግሞ መቁሰላቸውን የፓርላማ ባሉና ነዋሪዎች አረጋግጧል። በጋምቤላ ክልል ድንበርን ተሻግሮ የገቡ ኃይሎችም አንድ የህዝብ ማመላለሻ አውቶቡስ ላይ በፈጸሙት ጥቃት ሰባት ሰዎችን ገድለው በርካቶችን አቁስለዋል ያለውም ራሱ የክልሉ መንግስት ነው። የጣን አሽከርካሪዎች ማህበር በአማራ ክልል ባለፉት ቀናት ውስጥ ሰላሳ በላይ አሽከርካሪና ረዳቶች ታግተዋል ብሏል። በኦሮሚያ ክልል ያለው ሁነትም ተመሳሳይ ነው። በትግራይ ክልል ብልጽግና ይደግፋቸዋል የተባሉ ታጣቂ ኃይሎች ነፍጥ አንግበው ቪዲዮ ተሰራጭቷል። በአዲስ አበባን በሶስተኛው ሩብ ዓመት ብቻ ሰላሳ ስድስት የግድያ ወንጀል ድርጊቶች ተመዝግቧል፣ ያለው ራሱ የከተማዋ ሰላምና ጸጥታ ቢሮ ነው። በዚህ እውነት ውስጥ ነው እንግዲህ የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ኢትዮጵያ ከአፍሪካ ሰላማዊቷ ሀገር ናት፣ አዲስ አበባ ደግሞ ከኒውዮርክም ከብራሰልስም ከለንደንም በላይ ወንጀል የማያገኛት ሰላማዊ አድርገናታል ሲሉ የተደመጡት አጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል ኢትዮጵያ በአፍሪካ ውስጥም በጣም ሎስት ክራይም ሬት ከሚመዘገብባቸው የስሪ አፍሪካ ሀገራት ውስጥ አንዷ ነች እንደዚሁ ደግሞ አዲስ አበባ በጣም ዝቅተኛ የወንጀል ሬት ከሚመዘገብባቸው ከአፍሪካ ትላልቅ ከተሞችን ከአለምም ከሚታወቁ ከነ ኒውዮርክ ከነ ለንደን ከነ ብራስልስ ከነ ፓሪስ በታች የወንጀል ሬት የሚመዘገብበትና እንደ ሴፍ ሲቲ ተብላ ከሚወሰዱ ከተሞች አንዷ ነች ማለት። ከምስራቅ አፍሪካም ራሱ ኢትዮጵያ በጣም ሴፍ ከሚባሉ ሀገራትና አዲስ አበባም ሴፍ ከሚባሉ ከተሞች አንዷ ነች ማለት። ትልቁ ችግር የሀገራችን ጠላቶች ከውስጥም ከውጭም ተቀናይተው የሚያካሄዱት ፕሮፓጋንዳ እንጂ ሪል የሆነው ነገር እውነታው እሱ አይደለም። ይህን ንግግር እኒህ የብልጽግናው ከፍተኛ ሹም ሲናገሩ ሀገሩ ሰላም ነው እያሉም ሲመሰክሩ ግጭት አለ የሚሉት ሚዲያ ላይ ነው ብለውም ሲያብራሩ፣ ፋና ቴሌቪዥንም ሰው ወደፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ በሀገሪቱ ተፈጥሯል እያለ ሲዘግብላቸው፣ በየዕለቱ የጥይት ድምጽ የሚሰሙ የልጆቻቸውን መገዳደል የሚመለከቱ ዘንድ የተፈረደባቸው የኢትዮጵያ እናቶች ደግሞ እንዲህ ይላሉ። ድንበራችንን ሰብሮ ኢትዮጵያን ደፍሮ የሚመጣ ቢሆን አይደለም ወጣቱ እኔ የፈለገውን መቀነሴና አዙሬት እጋደላለሁ። እዚህ ግን ልጀ ልጀን ሲገለው ወንድሞ ወንድሞ ሲገለው ምን አይነት ፍርድ ነው እኔ የምሰጠው? አሁን ህዝቡ መቆጫ ጨንቆት ወዴት እንደሚሄድ ነው ያጣው። በቃ የኮሚሽነሩም የኢትዮጵያዊቷ እናት ንግግርም እንግዲህ በአንድ ቀን የተደረገ ነው። ኢትዮጵያ ላይ የጉዞ ክልከላና ማስጠንቀቂያ በርካታ ምዕራባውያን ሀገራት አውጥተው በሚተገብሩበት በዚህ ወቅት ብልጽግና ሰላም ነው ብሏል። በቅርቡ እንኳን ቢዝነስ አፍሪካን ኢንሳይደር ባወጣው ሪፖርት ጉዞ ካደረጋቸው አደጋ ላይ ናቸው በማለት በቀዳሚነት ካስቀመጣቸው ሀገራት መካከል ኢትዮጵያ የምትበልጠው የፈረሰችው ሱዳንን፣ ደቡብ ሱዳንንና ሶማሊያን ብቻ ነው ማለቱም አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ከጀርመን መራሄ መንግስት ጋር ለመወያየት ያቀረቡት ጥያቄ ውድቅ እንደተደረገባቸው ተነገረም። ጠቅላይ ሚኒስትሩ ከጀርመን መንግስት ጋር ለመገናኘት ያቀረቡት ጥያቄ ውድቅ ቢደረግባቸውም ወደ አውሮፓ በተጓዙበት ወቅት በበርሊን ውስጥ በተካሄደ አንድ የወንጌላውያን ስብሰባ ላይ ንግግር ማድረጋቸው ግን ታውቋል። የአውሮፓ ወንጌላውያን በተሰባሰቡበት መድረክ ላይ የተገኙት ጠቅላይ ሚኒስትሩም ስለ ወንጌል የተጻፈ ንግግር ማድረጋቸውም ነው የተገለጹው። ሰባት ሀገራት ለመጎብኘት አስበው ሰባት ቀና ቀናትን በአውሮፓ የቆዩት ጠቅላይ ሚኒስትር አብይ ከጣሊያንና ፈረንሳይ ውጭ ያስተናገዳቸው መንግስትም አላገኙም። ከጀርመን መራሄ መንግስት ጋር ለመገናኘት ጥያቄ ያቀረቡት ጠቅላይ ሚኒስትር አብይ ከበርሊኑ አስተዳደር አውንታዊ ምላሽ አልተሰጣቸውም የሚሉት ምንጮች አዲስ አበባ በሚገኘው ኤምባሲ በኩል ተደጋጋሚ ሞከራ ማድረጋቸውን አሳውቋል። ጠቅላይ ሚኒስትሩ ከአዲሱ የጀርመን መራሄ መንግስት ዮአኪም መርዝ ጋር ለመገናኘት ቢጠይቁም ከበርሊን መንግስት በኩል የተሰጣቸው ምላሽ ግን ገና እየተቋቋመ ያለ መንግስት ነው በመሆኑም አሁን ለማነጋገር የምንችልበት ሁኔታ ላይ አይደለንም የሚል እንደነበር ምንጮቹ አንስተው፣ እሳቸው ግን ወደ በርሊን የሚያደርጉትን ጉዞ አልሰረዙም፣ በዛውም ሄደው ስለ ወንጌል ሊወያዩ በተሰባሰቡ መድረክ ላይ ተሳተፉ ይላሉ። በዚሁ መድረክ ላይ ከወራት በፊት በእርሳቸው የበላይ ጠባቂነት የሚመራው የወንጌላውያን ሕብረት ወደ አዲስ አበባ አጋብዟቸው የነበሩት ፍራንክሊን ግርሃም የተገኙ ሲሆን ጠቅላይ ሚኒስትሩም ወንጌልን ማዕከል ያደረገ ንግግር አድርገዋል። በሀገራቸው ደም አፋሳሽ ጦርነቶችና ሁሉን አቀፍ ክፍፍልን በህዝብ መካከል እያካሄዱ እንደሆነ የሚዘገብባቸው ጠቅላይ ሚኒስትር አብይ ተከፋፍላለች ስላሏት አለምና ስለ ወንጌል አስፈላጊነት ሲሰብኩም ነበር ተብሏል። ክርስቲያን ዴይሊ እንደጻፈው ከሆነ ወንጌል ከግለሰብ አልፎም ማህበረሰብን ያስተካክላል ያሉት ጠቅላይ ሚኒስትር አብይ የሰው ልጅ መንፈሳዊነትን ማዳበር ይገባዋል ሲሉም ሰብከዋል ተብሏል። ሰዎችን በማንነታቸውና በፖለቲካዊ አመለካከታቸው ብቻም እንዲገደሉና እንዲታሰሩ ትእዛዝ ሲሰጡ የሚውሉት ጠቅላይ ሚኒስትሩም በበርሊኑ የወንጌላውያን መድረክ ላይ ግን ፍቅር፣ ዘርና እምነት የማይገድበው ርኅራሄና ቤዛነትን ለማጎልበት ክፍፍልንም ለማስቀረት የሚያገለግል ነው ሲሉ ተሰምቷል። እኛ የክርስቶስ ተወካዮች ፍቅርን በተግባር የምናሳይ የምድር ጨዎች መሆን አለብን ያሉት ጠቅላይ ሚኒስትር አብይ በሀገራቸው ከዚህ በተቃራኒ ነገር የሚያደርጉበትን ምክንያት ግን አላነሱትም። ይሁን እንጂ የወንጌላውያን ንቅናቄ እምነትን ብቻ ሳይሆን ፍቅረን ማወቅ ይገባቸዋል ሲሉ ሰብኳል። የሀገራቸውን ሕዝብ እርስ በርሱ እንዲጋደልና እንዲፈናቀል ወደ ማቆሪያ ማዕከላትም እንዲገባ እያደረጉ ያሉትና ሲያደርጉ የቆዩት ጠቅላይ ሚኒስትር አብይ ስለ ዓለም ክፍፍልና ስለ ወንጌል አስፈላጊነት ሲናገሩ እንደነበርም ነው የተዘገበው። የወንጌላውያን ንቅናቄ የዓለም የለውጥ ኃይል ነው ባሉበት በዚህ ስብከት መድረክ ከዶናልድ ትረምፕ ጋር እንዲያገናኟቸው በሎቢስትነት አሰማርቷቸዋል የተባለላቸው ፍራንክሊን ግርሃም ደግሞ ከነ ቤተሰቡ ኢትዮጵያን የሚወድ ሲሉ አሞካሽ ተደርሰዋል ተብሏል። የሀገራቸውን ወጣቶች ተስፋ ሳጥተውና ለስደትና ለሞት እየዳረጉ የሚገኙት ጠቅላይ ሚኒስትሩ አለማችን ተስፋ አጣለች፣ ተስፋም ያስፈልጋታል፣ ወንጌልን በማስተማር ሰላም ማምጣት ይገባናል ሲሉ መናገራቸው ነው የተዘገበውም። ሕወሓት በትግራይ ህዝብ ዘንድ በብልጽግናው መንግስት ምክንያት ስጋት አንዣቧል አለም። የአዲስ አበባው አገዛዝ ሸቀጥና ቱሪስት ወደ ትግራይ እንዳይሄድ ማድረጉንም ኮንኗል። ላለፉት አራት ዓመታት በላስቲክ ውስጥ ያሳለፈው የትግራይ ህዝብ ወደ ተፈናቀለበት የመመለስ አለመቻሉን ያነሳው ሕወሓት የኢትዮጵያ መንግስት በየሎቱ እየተጎዳና እየሞተ ያለውን ህዝባችንን ለመታደግ የገባውን ቃል ከመፈጸም ይልቅ በተፈናቀሉ ወገኖቻችን ላይ ሌላ የፖለቲካ ቁማር በመጫወት በነባርና አዲስ በተቀጠሩ ካድሬዎቹ አማካኝነት እየሰራ ነው ይላል። የኢትዮጵያ መንግስት ከዚህ ኃላፊነት የጎደለውና ከፕሪቶሪያው ስምምነቱ ውጭ ወጥቶ የተፈናቀሉ ወገኖችን አምስተኛውን ክረምት በኬንዳ አስከፊ ህይወትን እንዳያሳልፉ ግዳጁ ሊወጣ ይገባልን ብሏል። የተፈናቃዮችን ሁኔታ በአምባሳደሯ በተደራዳሪዋ ና በመላው ዓለም አቀፍ ማህበረሰብ በኩል የተከታተለችው አሜሪካም ለተፈናቀሉ ወገኖቻችን እየደረሰ ያለውን ጊዜ የማይሽረው ቀውስን ተረድታም የድርሻዋን እንድትወጣ ጥሪ እናቀርባለን ሲል ጠይቋል። የኢትዮጵያ መንግስት ሲል የገለጸው የብልጽግናው አገዛዝን የፕሪቶሪያውን ስምምነት ተግባራዊ ከማድረግና አስተማማኝ ሰላም የሚያጎለበቱ እርምጃዎችን ከመውሰድ ይልቅ ሰላም ፈላጊ ህዝባችን ላይ ተጨማሪ ስጋት እየፈጠረ ነውም ብሎታል። ስምምነቱ ተተግብሮም ለህዝብ የሚጠቅም ነገር ይደረጋል ተብሎ ሲጠበቅ ይባስ ብሎ ለትግራይ ነዳጅና ሸቀጥ እንዳይደርስ በማደናቀፍ ቱሪስት ወደ ትግራይ እንዳይሄድ በመከልከል እየተደረገ ያለው ድርጊት በህዝብ ላይ ስጋት ፈጥሯለን ብሏል። ሁሉም ሰላም ፈላጊ ከወዲሁ ሊገነዘበው የሚገባው በጦርነት የተመሰቃቀለውን የትግራይን ኢኮኖሚ መልሶ ከመገንባት ይልቅ ከቅርብ ዓመታት ወዲህም የዘር ማጥፋት ስትራቴጂ ተብሎ ወደ ተገበረው እገዳና አካባቢ እንደገና መግባት የፕሪቶሪው ስምምነትን የሚጻረር እና በሁለቱም መካከል ሊኖር የሚገባውን መተማመን የሚያዳክም ነው ሲልም አክሏል። መንግስት ክልከላዎችን አርሞ ለሰላም ስምምነቱ ተገዥ እንዲሆን ጥሪ እናቀርባለንም ነው ያለው። ሕወሓት ከቀናት በፊት ባወጣው መግለጫ የብልጽግናው መንግስት ለድርድርም ሆነ ለንግግር ፈቃደኛ እንዳልሆነ መግለጹ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ መንግስታቸውን በሚቃወም ትዕይንተ ህዝብ ላይ እንዲሳተፉ ግብዣ ቀረበላቸው። ግብዣውን የያዘ ደብዳቤ ለጠቅላይ ሚኒስትሩ መላኩም ታውቋል። ጠቅላይ ሚኒስትሩ የተጋበዙበትን ትዕይንተ ህዝብ ኢትዮ ፎረምን ጨምሮ የተለያዩ የመገናኛ ብዙሀን እንደሚያስተላልፉትም ይጠበቃል። የኢትዮጵያን የህልውና አደጋ ለመታደግ የሚያስችል የጋራ መድረክና ጦርነት እንዲያበቃ የሚጠይቅ ትዕይንተ ህዝብ አብሮነት ኢትዮጵያ ማዘጋጀቱን መዘገባችን ይታወሳል። የወቅቱ የብልጽግናው አገዛዝ የፖለቲካ ችግሮችን በኃይል አማራጭ ብቻ መፍታት ካለው ፍላጎት በመነጨም ሀገሪቱ ወደ ለየለት የእርስ በርስ ጦርነት እንድትገባና ከፍተኛ የህልውና አደጋ ውስጥ እንድትወድቅ አድርጓት ያለው አብሮነት ኢትዮጵያ በውጭ ሀገራት የሚኖሩ ኢትዮጵያንን በማሰባሰብ በአሜሪካ ህግ መሰረት ተመዝግቦ እንዲሰራ የሚያደርግ እንቅስቃሴ ውስጥ መግባቱን መግለጹ አይዘነጋም። የአብሮነት ኢትዮጵያ በሚቀጥለው ሳምንት ቅዳሜ ግንቦት ሰላሳ በኢትዮጵያ ሰዓት አቆጣጠር ከአመሻሽ ጀምሮ በበየነ መረብ ጦርነት ይቁም ግፋዊ አገዛዝ ይብቃ ሰላም ይምጣ የሚል ትይንት ህዝብ ለማቅረብ እየተዘጋጀም ነው። በዝግጅቱ ላይ ከ15 በላይ ታዋቂ ሀገሪቱ የፖለቲካ መሪዎችና የትጥቅ ድርጅት ኃይሎችም እንዲገኙ ጥሪ ቀርቦላቸው ፈቃደኛ ሆነዋል ተብሏል። በዚህ ዝግጅት ላይ ጥሪ ከቀረበላቸው መካከል አንዱ ጠቅላይ ሚኒስትር አብይ አህመድ መሆናቸውን አብሮነት ለኢትዮጵያ ለኢትዮ ፎረም በላከው መግለጫ አሳውቋል። ጠቅላይ ሚኒስትሩ በዚህ ጥሪ ላይ የሚገኙ ስለመሆናቸው ማረጋገጫ ባይኖርም ደብዳቤው እንደተላከላቸው ግን ማረጋገጥ ተችሏል። ይህ ትዕይንተ ህዝብ ኢትዮጵያውያን የብሄር የሃይማኖትና የሬዮት አለም ልዩነት ሳያግዳቸው ለጋራ ህልውናቸው በጋራ የሚታደቡበት መድረክ ነው ያሉት አዘጋጆቹም ምንም እንኳን ይህ የተቃውሞ ትዕይንተ ህዝብ በዋናነት የተዘጋጀው እርስና እርስ የሚመሩት መንግስት የጦረኝነት አካሄድን ለመቃወም ቢሆንም፣ በዚህ ትዕይንተ ህዝብ ላይ የሚቀርብበትን ህዝባዊ ተቃውሞ በተመለከተም መንግስት ያለውን አቋም የመግለጽ ፍላጎት ካለው ግን እድሉ ሊሰጠው ይገባል የሚል አመለካከት በእኛ በኩል አለን ብለዋል። በአቶ ልደቱ አያሌው ፊርማ ለጠቅላይ ሚኒስትር አብይ አህመድ የተላከው ይህ የግብዣ ደብዳቤም በሀገራችን ጦርነት ሊቆም አገዛዝነት ሊያበቃና ዘላቂ ሰላም እንዴት ሊመጣ ይችላል የሚለውን ወቅታዊ ጥያቄ በተመለከተም የመንግስትን አቋም እንዲገልጹ እንጋብዛለን ይላል። ይህንን በሚቀጥለው ሳምንት ቅዳሜ የሚዘጋጀውና በመቶ ሺዎች ይከታተሉታል ተብሎ የሚጠበቀውን ትዕይንት ህዝብም ኢትዮ ፎረምን ጨምሮ የተለያዩ የመገናኛ ብዙሃን እንደሚያሰራጩት ነው የሚጠበቀው። በኤርትራ መንግስት ላይ ጠንካራ ውሳኔ እንዲተላለፍ አለም አቀፍ ጥያቄ ቀረበም። የፕሬዚደንት ኢሳያስ አፈወርቂ አስተዳደር ላይ ይህ ጥያቄ የቀረበው ለተባበሩት መንግስታት ድርጅት ነው። የመንግስታቱ ድርጅት የኤርትራ መንግስት በዜጎቹ ላይ እየፈጸመ ያለው የሰብአዊ መብት ጥሰትን እንዲያወግዝ ሲፒጄ እና ሌሎች ሰላሳ አንድ መንግስታዊ ያልሆኑ ተቋማት ጥሪ ያቀርበዋል። በሀገሪቱ ላይ እየተካሄደ ያለው የሰብአዊ መብቶች ጥሰት ምርመራ እንዲቀጥልም ጠይቋል። አለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄን ጨምሮም 31 መንግስታዊ ያልሆኑት ድርጅት ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብት ጥሰቶችን እንዲያወግዝ ጥሪ ያቀረቡ ሲሆን በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥል ነው የጠየቁት። ድርጅቶቹ በኤርትራ እየተፈጸሙ ነው ብለው ከዘረዘሯቸው የሰብአዊ መብት ጥሰቶች ውስጥም በዘፈቀደ የሚደረጉ ስራቶች፣ ያለ ፍርድ ቤት ትእዛዝ ጋዜጠኞችን ለእስር መዳረግ፣ ፍትሐዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል። የኤርትራ የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴም በቀጣዩ ሐምሌ ወር የስራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባ የኮሚቴውን የስራ ጊዜ እንዲያራዝም ነው የጠየቁት። ሲፒጄ በቅርቡ ባወጣው ሪፖርት ላይም በዓለም የጋዜጠኞች እስር ጥናትን በተመለከተ ባሰራጨው መረጃም ኤርትራ ከሳራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏን የጠቆመ ሲሆን አስራ ስድስት ጋዜጠኞች ያለክስ ወይም ያለ ፍርድ ታስረው እንደሚገኙ መሆኑን አመላክቷል። ከነዚህ ውስጥ ደግሞ 13ቱ ከ1993 ጀምሮ በስር ላይ የሚገኙ ናቸው ብሏል። ሻቢያን ጋዜጠኞችን በማሳደድ እና በማሰር ከውድድር እያስወጣው ያለው ደግሞም የጦርነት አጋሩ ብልጽግና መሆኑ ይታወቃል። እስራኤል በኃይል በያዘችው የፍልስጤም ግዛት ዌስት ባንክ በ10 ዓመታት ውስጥ ታላቅ የተባለውን ሰፈራ እያስፋፋች ስለመሆኑ ገለጸች። የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ሰፈራዎች እንዲመሰረቱ አጽድቀናል ብለዋል። ከባለሥልጣናቱ ፍቃድ ውጭ ከዚህ ቀደም የተገነቡ ሰፈሮች በእስራኤል ሕግ መሰረት ሕጋዊ ይሆናሉ። ሌሎቹ ሰፈራዎች ግን አዲስ እንደሚሆኑ የእስራኤል የመከላከያ ሚኒስትር እስራኤል ካትስ እና የፋይናንስ ሚኒስትሩ ገልጿል። ሰፈራው በዓለም አቀፍ ሕግ መሰረት ሕገወጥ ቢሆንም እስራኤል ይህንን ባለመቀበል በኃይል በያዘችው የፍልስጤማ ዌስት ባንክ አይሁዳውያንን እያሰፈረች ትገኛለች። ከአቶ ዚህንን እርምጃም እስራኤል አደጋ ላይ የሚጥለው የፍልስጤም በአገርነት መመስረትን ይከላከላል ብለዋል። የፍልስጤሙ ፕሬዝደንት ሁኔታውን አደገኛ ሲሉ ጠርተውታል። ሀገሪቱ በአውሮፓውያኑ 1967 በተደረገው የመካከለኛው ምስራቅ ጦርነት ነው የፍልስጤማውያኑ ግዛት የሆኑትን ዌስት ባንክና ምስራቅ ኢየሩሳሌምን የተቆጣጠረችው። ከዛን ጊዜ ጀምሮ ለ700ሺ አይሁዳውያን መኖሪያ የሚሆኑም 160 ሰፈራዎችን ገንብታለች። በዌስት ባንክ 3.3 ሚሊዮን የሚሆኑ ፍልስጤማውያንም ይኖራሉ። አብዛኛው የዓለም አቀፉ ማህበረሰብ እስራኤል እያደረገችው ያለችው ሰፈራም በዓለም አቀፉ ሕግ መሰረት ሕገወጥ ነው ሲል ይኮንኗል። እስራኤል ግን ይህንን አትቀበል አይቀበልም። በእስራኤል በተከታታይ የመጡ አስተዳደሮች ሰፈራዎች እንዲስፋፉ ሲያደርጉ ቆይተዋል። አሁን ደግሞ የጋዛው ጦርነት ለነዚህ ሰፈራዎች መጨመር በር መክፈቱ ነው የተነገሩም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።